አሰላሙ አሌይኩም ወረህመቱላህ ወበረካቱህ። ሰላም ለትናችሁ። ወደ ቻናላችን ቤተሰዎች፣ ሁሉ ሰላም ሁሉ መልካም ከኔ፣ አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዛለኝ። ውድ ተመልካቾች፣ ዛሬ ደግሞ በአዲስ ስራ እንግዲህ መጥቻለሁ። መህላም ባላይ የአንድ ታችን ቤት የምንሰራ ይሆናል። እንግዲህ ማቴሪያሎቹም እየገቡ ነው። ምርትም እያመረትን ነው። እንግዲህ ቦርድ የምንሰራ ይሆናል። እንዲሁም ደግሞ ግድግዳቻ ከመብራት ዝርጋታ ጀምረን ሙሉ ፊኒሺንጉን እስከ ቀለም ድረስ በቅርብ ሰርተን የምናስረክብ ይሆናል። ውድና የተከበራችሁ ተመልካቾች አሁን የምገኘው እንግዲህ ሳሎኑ ላይ ነው። እንግዲህ ፍሬንች ዝጋላ ከውጭ በኩል አሳይቻችኋለሁ። ይህ ሳሎን ነው። እንግዲህ የመብራት ዝርጋታዎች ቅድሚያ ሲመረቅ ተዘርግተው ነበር። ነገር ግን ከዛ ላይ የሚስተካከሉ አዳዲስ ስራዎች ተስተካክለዋል። ለምሳሌ ያው ዝጋ ለቲቪ ስታንድ ቦታ ይሄ ቢሆን፣ ያ ማለት ይሄን ግድግዳ ከዛ ግድግዳ እንደዚህ ደዚህ አረቢያ መጅሊስ ብትጠቀም ቲቪ ስታንድ ወይት ላይ መሆን አለበት እዚህ ጋር መሆን አለበት ቲቪ ስታንድ ማለት ነው። ስለዚህ በዚህ በኩል መጁ ስለማይቀመጥ ፍሬጁ ስላለ እዚህ ጋር የዲሽ ገመድ እንደምታዩት ተቀብሮለታል ማለት ነው። ሌላው እንግዲህ ለምሳሌ እንበልና ያው ይሄ ወደ መኝታ ቤት የሚያስገባ ነው። ይሄ እንግዲህ ያው በር ያስፈልገዋል። ከዚህ ጋር በር የሚገጠም ይሆናል። ምክንያቱም አሁን ያሳየኋችሁ ሳሎን ነው። ከዚህ ስንመጣ መኝታ ቤት አለ። እንግዲህ ወደ መኝታ ቤት ስንገባ ደግሞ መኝታ ቤት ላይ ስንገባ ደግሞ እንደምታወት የመብራት ዝርጋታዎችም እንዳዲስ ቦታቸው የተቀየሰ አለ ማለት ነው። እነዚህ ነገሮች እንዳዲስ እንደገና ተከብረዋል ማለት ነው። እዚህም ጋር እንደምትመለከቱት ሙሉ ግድግዳው ተሰንጥቆ የመብራት ዝርጋታዎች በዚህ መንገድ እንግዲህ ተስተካክለዋል ማለት ነው። ለማንኛውም ምርትም እየተመረተ ነው። እንግዲህ እንደምትመለከቱት ቦርድ ነው የሚሰራው ይህ ቤት። እንግዲህ ሳሎንና መኝታ ቤት አሳየዋችሁ። ከዚሁ በዚሁ ውስጥ ላይ እንደገና ምን አለ የልጆች መኝታ ክፍል አለ። እዚህ ጋር ሲንመጣ እዚህ ክላስ ስንገባ ደግሞ የልጆች መኝታ ክፍል አለ። የራሱ የሆነ በር አለው። ከዛኛው ጋር አይገናኝም። ያ ማለት ይሄ ማለት ነው። ወደ ልጆች መኝታ ክፍል ስንገባ የራሱ የሆነ በር አለው። ይሄም ታንቡራታ በር ስለሚገጠም አያገናኘውም ማለት ነው። ስለዚህ እዚህ ጋር የልጆች መኝታ ክፍል አለ ማለት ነው። ይሄን ይመስላል። ውስጥ ለውስጥ ይገናኛል። የመብራት ዝርጋታውም እዚህ ጋር እንደምትመለከቱት ሁሉም ነገር እንደ አዲስ ተስተካክሎ ተዘርግቷል ማለት ነው። ይህን የልጆች መኝታ ክፍል ነው። ከዚህ በመቀጠል ነገር ምን አለ ሌላኛ አንድ ክላስ አለ እዚህ ጋር። ከዚህ ክፍል ላይ እንግዲህ አሁን ሰው እየኖረበት ስለሆነ ወደ ውስጥ ገብቻ አላሳያችሁም። ለማንኛውም እዚህ ጋር ያለው ክላስ ደግሞ ምንድን ነው የክች ቦታ ነው፣ ወይም ደግሞ እቃ ቤት ነው ማለት ነው። ከዚህ ላይ እንግዲህ የመብራት ዝጋታዎቹ በስርዓት ሆነው ተስተካክለው ተዘርግተዋል። ያ ማለት እንዴ ላውንደሪ ኤሌክትሪክ መጣዶች እንደ ስቶቭ፣ እነዚህ እነዚህን ስራዎች እንዲያስጠቅም ተደርጎ የመብራት ዝርጋታውም ተዘርግቷል። ስለዚህ ያ የኪችን ቦታ ነው። ያም የራሱ የሆነ በር አለው ማለት ነው። ይህ ታምብራታ በር ሲገጠም የራሱ የሆነ በር አለው፣ ልክ እንደ ልጆች መኝታ ክፍል እንዳሳየኋቸው ማለት ነው። ስለዚህ ሳሎን፣ መኝታ ቤት፣ የልጆች መኝታ ክፍልና ኪችን በዚህ በኩል እናገኛለን ማለት ነው። ከዚህ ስንወጣ እንደገና ምናለ አንድ ሳሎንና እንዲሁም አንድ መኝታ ክፍል አለ። እንግዲህ ያንን ለሴቶች ሳሎን ቢጠቀሙት ከዛው ላይ ደግሞ አንድ መኝታ ክፍል አለው። እሱን ደግሞ ምን አይነት የሚሆነው ከከተሉ ወደ፣ የተከበራችሁ ተመልካቾች፣ ወደ ሌላኛው ስንመጣ ደግሞ እዚህ ጋር ስንመጣ ይህ ሳሎን ነው። እንግዲህ መግቢያ ላይ አንድ ሳሎን እና እንዲሁም መኝታ ክፍል አሳያችኋለሁ። እዚህ ጋር ይህ ሳሎን ደግሞ የራሱ የሆነ እንግዲህ ለቲቪ ስታንድም ታስቦ እንደምታዩት እዚህ ጋር ተቀብሮለታል ማለት ነው። እዚህ ጋር ቲቪ ስታንድ ቢሆን እቺ ኤላን ደግሞ አረቢያ መድሊስ መጠቀም ይችላል። ለምን ሁለት ሳሎን ሆነ ልትወስ ይችላሉ። እንግዲህ ያን የባለቤት ፍላጎት ነው። ምን ያስፈልገዋል? የሴቶች ሳሎን የሚባል አለ። ያጋ የመጀመሪያው ሳሎን ለወንዶች ሳሎን ቢሆን እዚህ ጋር ደግሞ ለሴቶች ሳሎን ሲሆን ለሴቶችም ደግሞ ራሱን ችሎ ቲቪ ዝጋ ቢኖረው ተመራጭ ነው። ይሄ ታሳቢ ተደርጎ እንግዲህ እንደምታወት የዲሽ ገመድም ተቀብሯል። የመብራት ዝርጋታው ሙሉ ቤቱ ላይ እንግዲህ እንዳያችሁ ተስተካክለዋል። እንደምታወት ከላይም ኮንዲት በኮንዲት ሙሉ የሚያያዝ ይሆናል ማለት ነው። ሌላው ከሳሎኑ ወጣ ብለን ወደዚህ ስንገባ ደግሞ መኝታ ክፍል አለው። እዚህ ጋር ስንመጣ ይሄ መኝታ ክፍል እንግዲህ መቃንም እንደምታዩት ተገጥበታል በር ይኖረዋል ማለት ነው። ወደዚህ ስንመጣ ደግሞ አንድ መኝታ ክፍል ከዚህ ጋር እናገኛለን ማለት ነው። ስለዚህ ቤታችሁ እንግዲህ አንድ ይመጣ ሳሎን ነው መኝታ ክፍል የምንሆው ምንሆ ብላችሁ ሁሉንም ማስተካከል ትችላላችሁ። በጣም በሚያምር ሁኔታ እየተሰራ የሆነ ቤት ነው እንግዲህ የሚሰራው ቦርድ ነው ወይንም ደግሞ ጀፕሽን ኮርስ ነው የሚሰራው ግድግዳ ቻክ እንግዲህ ምርት እየተመረተ ይገኛል ማለት ነው በቅርብ ይህን ቤት ሰርተን የምናስረክብ ነው የሚሆነው ቦርዱ እንግዲህ እዚህ ጋር እንደሚታዩት ተመርቷል ማለት ነው እየተመረተ ነው ያለው እንግዲህ በቂ እስኪሆን ድረስ ይመረታል በቀጣይ እንግዲህ የመጀመሪያ ስራ የሚሆነው ምንድን ነው የኮርኒስ ስራ ነው የሚሆነው ከኮርኒስ ካለቀ በኋላ ወደ ግድግዳ ቻክ እያለ የሚመጣው ለማንኛውም ይህ ቤት እንግዲህ አሁናዊ ሁኔታው ያያችሁትን ይመስላል በቀጣይ ደግሞ ስራዎችን ሙሉ ለሙሉ አጠናቀን የደረሰበትን ሁኔታ የምናሳያቸው ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራ ማድረጋችሁን አትርሱ። ላይክ ሼር አድርጉ። ሀሳብ ያሳያዳችሁን ኮሜንት ላይ አስቀምጡ። ውድ የተከበራችሁ ተመልካቾች ይህ ቤት እንግዲህ ከሸዋርና ሽንት ቤቱ ውጭ ስድስት ክፍል ቤት አለው ማለት ነው። በረንዳው እንግዲህ ዙሪያውንም ፕላስቲክ ኮርኒስ የሚሰራ ይሆናል። የበረንዳው መካከለኛው እንደገና ቦርድ ነው የሚሰራ ወይንም ደግሞ የጂፕሰም ኮርኒስ የሚሰራ ይሆናል። ለማንኛውም እንግዲህ ይህም ቤት እንሻአላህ በቅርብ ኮርኔት ስራ የምንጀምር ነው የሚሆነው። ሙሉ ስራዎችን አጠናቀን ደግሞ መጨረሻ ላይ እዚህ ቤት የሚያርፉ ዲዛይኖችን የምናይ ነው የሚሆነው ማለት ነው። እንዲሁም ደግሞ የተለያዩ ዲዛይኖችን ካሁን በፊት ያልተሰሩ የሆኑ ዲዛይኖችንም ጭምር እንግዲህ ቆንጆና አሪፍ የሆኑ ስራዎችን ሰርተን የምናሳያቸው ነው የሚሆነው። ቤታቸውን የፊኒሽንግ ስራዎችን ማሰራት ስታስቡ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በፍጥነት በጥራት በታማኝነት ስራዎችን በድንብ አድርገን ሰርተን የምናስረክባቸው ነው የሚሆነው ማለት ነው። ቤቱ እንግዲህ ያው ሙሉ ለማሳየት ሰርቪስ መካከል ላይ ስላለ ስላልተመቸ ነው፣ ከጀርባን ቤት መካከል ላይ ስለሆነ ሙሉ ለማሳየት አልተመቸኝም። ዙሮ ቤቱ በኤል ሁኔታ የተሰራ የሆነ ቤት ነው፣ እንደምትመለከቱት ያው ኤል ቤት ነው ማለት ነው። ስለዚህ ውድ ተመልካቾች፣ ከፊት ለፊት ያለሁበት ጋር እንደምታዩት፣ እዚህም ጋር በረንዳ አለው። ሁለተኛው ሳሎን ብዬ ያሳየኋችሁ ይህ ፊት ለፊት ላይ የምትመለከቱት ነው ማለት ነው። የቤቱ አሰራር እንግዲህ ይህንን ይመስላል። በጣም ቆንጆ የሆነ ቤት ነው። አሰራሩም የሚያምር የሆነ ቤት ነው። እንሻላ አሪፍ ስራዎችን ሰርተን ደግሞ ይበልጥ የሚያምር ነው የሚሆነው። ያለው ነገር እንግዲህ ይህንን ይመስላል ማለት ነው። በቅርብ ኮርንሱ ስራ የሚጀመር ይሆናል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የድወር ቤተሰብ ሆኖ ላይክ፣ ሼር እያደረጋችሁ አበረታቱን። እነዚህ ሻወርና ሽንት ቤት ያልኳችሁ ጀርባ እነዚህ አሉ ማለት ነው ማሻላህ በጣም የሚያምር ሆኖ እየተሰራ የሆነ ቤት ነው ማለት ነው ስለዚህ ቤታችሁን ፕላስቲክ ኮርኒስ ጂፕሰም ኮርኒስ የኳርቲ ስራዎች ሙሉ የቀለም ስራዎችን ማሰራት ስታስቡ ብታናግሩን የምንሰራላችሁ ነው የሚሆነው በቅርብ ደግሞ ቤታችሁ ማሰራት ላሰባችሁ ማቴሪያሎች እየጨመሩ ነው ከወዲሁ በቅርብ ማሰራት ላሰባችሁ ገዝታችሁ ብታስቀምጡ በቅርብ ጊዜ ለሚሰሩ ነው። ብዙ ጊዜ ለሚቆይ አይመከርም ማለት ነው። ከስድስት ወር በላይ እንደዚህ ከአምስት ወር በላይ መቆየት የለባቸውም። ስለዚህ ከዛ ወዲህ ለሚሰሩ ቤቶች እቃዎች ቢገዙ ምንም የሚፈጥረው ነገር የለም። ከዚያም በላይ የሚቆዩ አንድ እቃዎች አሉ። እቃዎችን መርጣችሁ ገዝታችሁ ብታስቀምጡ ሐሪፍ ነው። ምክንያቱም ነግቶ ማቴሪያሎች እየጨመሩ ነው እየሄደ ያለው ማለት ነው። ስለዚህ የዛሬው እንግዲህ ያሳየኋችሁን ይመስላል። ጨርሰን ደግሞ መጨረሻ ላይ የምንገናኝ የሚሆነው። እስከዛው በያላችሁበት አለም ዳርቻ ሰላማችሁ ብዛለኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ